የአረብ ሀገሯ ከርታታ መጀመሪያ ወደ ሀገር ስትገባ እንዲህ ነበር የተቀበላት። መጨረሻዋን ግን ተመልከቱ። ግን ፈልጎት ነው ያረገዝኩት። ለአንድ ወር እንኳን ሳላረግዝ ብቀር ስሜን ያጠንትን አለኝ። ማርገዝ አትፈልግም ምናምን ብሎ ማለት ነው። አዎ ከመጣ በኋላ ማለት ነው። እና ከእህቱ ጋር ሄደን ያው እግዚአብሔር መስገን እኔ በመሆኑ ደስተኛ ነኝ። ምክንያቱም ሰው ሀገር ስትኖር ያው እድሜም ብዙ ነገር አለ። እኔ ረጅም ዓመት እኖራለሁ ብዬ ነው እንጂ እሄድኩት በዚህ ባጭር ጊዜ መጣለሁ ብዬ አላሰብኩ። እንግድ መጣሁ። እግዚአብሔር መስገን እኔ ብሩ ቢያልቅም እኔ ለራሴ ልጅ መኖሩ ጥሩ ነው። አንዳንድ ጊዜ ሚዲያ ላይ ዞሩ ዞሩ ስንል አንዳንድ የሚያስደስት ነገር እናያለን፣ እና አንዳንድ ደግሞ በጣም የሚያስከፋ ነገር እናያለን። እና እቺ እህታችን በሰጠችው ኢንተርቪው ላይ ወይም ደግሞ ባደረገችው ኢንተርቪው ላይ ትልቅ ነሽ ብሎኛል። ወንድሜ እኔ ይህን መልእክት የማስተላልፈው ወይም ለወንዶች ወይም ደግሞ ለአንተ ለባል ለዚች ሴትዮ ባለቤት ለነበርከው ምናልባት አጋጣሚ ይህንን ቪዲዮ ያይተው ከሆነ ማለት ነው። በጣም የአንተ በጣም ብዙ ትስስተት ነው። እኔ እንጃ አብደህ ካልሆነ በስተቀር እንደዚህ አይነት ሀሳብ ታመነጫለህ ብዬ መቼም አልለም። በመጀመሪያ ደረጃ እች ልጅ ትልቅ ናት አልካት፣ ሰውሽ ትልቅ ናት እንበል እንውሰደው ነገር ግን ከዚህች ልጅ ጋር አንተ ኢትዮጵያ፣ እሷ ዱባይ ሆና በስልክ ስታወሩ ወይም ደግሞ ስትጀናጀኑ እቺ ልጅ በቪዲዮ እያየሃት ነበረ። ስለዚህ እድሜዋን፣ ቁመቷን፣ አቋሟን፣ መልኳን፣ አስተሳሰቧን፣ ማንነቷን ገብተዋል አይደለም? በቪዲዮ ላይ አይተህ የምትረዳው ነገር ነበረ። ለምን እያየኸው የመጣው ነገር ነው። ስለዚህ እሺ፣ ቪዲዮ የሆነ ነገር ጨምሮ ሊያሳየን ይችላል ብለን እንውሰደው። ሀገር ገብታ ሀገር ስትመጣ አንተን አማክራ አንተም እሷ እንድትመጣ ፈቅደ? ከጓደኞች ጋር ለብሰ ተዘጋጅተ ዝግጅት አድርገ አበባ ይዘ ቀለበት በኤርፖርት ላይ ተንበርክከ ለዚች ልጅ ቀለበት አስረሃል። ይሄ ሁሉም ሁላችንም ያየነው ነገር ነው። ስለዚህ እች ልጅ ትላንትና በቪዲዮ ስለነበረ በደንብ አላያሃትም። ነገር ግን ኤርፖርት ላይ ስትመጣው እኮ ፌስት ለፌስት ነው የተገናኛችሁት። በአካል በደንብ አይተሃታል፣ እርግጠኛ ነኝ። ገብተዋል አይደለም። ስለዚህ ህይወቷንም ከሳታበላሽ ገንዘቧንም ሳታባክን አንተንም ስምህ በመጥፎ ነገር አደባባይ ላይ ሳይወጣ ገብተዋል አይደለም። ልክ እንደኔ አይነቱ በዛሬ ዕለት የማይመለከተው ሰው ሁላ በአንተ ህይወት ላይ ገብቶ ጣልቃ ገብቶ ማውራት አይችልም ነበረ። ወንድ ነህና የወንድ ሐሳብ የወንድ ውሳኔ መወሰን ትችል ነበረ። ገብተዋል አይደለም። ስለዚህ ምን ልልህ ፈልጌ ነው፣ አንተ ጥቅም ፈላጊ ነህ፣ አንተ ራስ ወዳድ ነህ፣ ጅብ ነህ። ልነግርህ የምፈልገው ነገር ቢኖር ማለት ነው። ገብተዋል አታቅም አይደለም፣ ታውቃለህ። ነገር ግን አጭበርባሪ ስለሆንክ ብቻ ነው ይህን ልታደርግ የቻልክበት ምክንያት ትልቁ መሰረታዊ ነገር ማለት ነው። እች ልጅ ትልቅ ነገር ከሆነችብህ፣ ከአቅምህ በላይ ከሆነች፣ ከአንተ እድሜ የማትሄድ ነገር ከሆነ፣ ይዛሀት ስትወጣ የምታሳፍረኛለች ብለህ የምታስባት ነገር ከሆነ ወንድሜ እሷ ተለቀችብህ። የብሯ እድሜ ትንሽ ነበረ ማለት ነው። ወይስ ምን አስበህ ነው ቆይ በትልቅ እድሜዋ ሰርታ ያመጣችውን ገንዘብ ሙጭጭ አርገ በልተ ራቁቷን አስቀርተ አስረግዛት ያንተ ልጅ ዲቃላ ተሸካሚ ካረካት በኋላ መሄጃ ማምለጫ መጠጊያ በሌለበት ሰዓት ላይ ትልቅ ነሽ የሚል ንኛ። የእኔ ታታሪዎች እንዴት ናችሁልኝ? ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ በጣም አርጌ ነው የምወዳችሁ። በጣም አርጌ ነው ማከብራችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። በሰላም ለሀገራችሁ ያብቃችሁ እላለሁኝ። በመቀጠል የዝቺ የእህታችን ቪዲዮ በሶሻል ሚዲያ ተሰራጭቶ አየሁኝና ሙሉ የቪዲዮዋን የህይወት ታሪኳን ዩቲዩብ ቻናል ላይ ገብቼ አየሁትና እውነት ለመናገር በጣም አዝኛለሁኝ። በጣም ልቤት ተሰብሯል። እኔም ሴት ልጅ ነኝ። ነገ የሚገጥመኝ ነገር አላውቅም። ነግበኔ ይባል ነገር አለ። እኔ በሷ ቦታ ሆኝን ራሴ የሳልኩት ማለት ነው። ነገ እኔ የእሷ ጣፋንታ ቢገጥመኝስ ብዬ ነው ራሴ በጣም ነው ያዘንኩት፣ እውነት ለመናገር ማለት ነው። ግን በመቀጠል ደግሞ አረብ ሀገርም ሆናችሁ ኢትዮጵያም ሆናችሁ የአረብ አረብ ሀገር ሴት በተለይ ሴት የተባለች የምታስለቅሱ የደመንባ የምታስለቅሱ ሰዎች እውነት ነፍሳቸው አይማርም። ገንዘብ ጊዜያዊ ነገር ነው፣ ግን ዘላለማዊ እሳት ውስጥ ነው የምትገቡት። አሁንም እሳት ያድርግባችሁ ማለት ነው። በመቀጠል ደግሞ እህቶቼ በጣም ችግር አለባችሁ በጣም ማለት ነው እሱ ምንድነው ለማታቁት ሰው ከቤተሰብ ግንኙነት የሌለው ስላፈቀረ አፍስላ አፈቀረ ስለወደደሽ ብቻ ኤርፖርት መቶ ስለተቀበለሽ ኮንዲሽን ሰብስበሽ እሱ ቤት ገብተሽ ዛሬ ላይ እንደ ጨር እንደ ሸንኮራ አኝኮ አውጥቶ ተፋሽ ከነ ልጅሽ ማለት ነው ብዙ ሴቶች የምታደርጉት እንደዚህ ነው ቤተሰብ ያዝንባቸዋል ቤተሰብ ደግሞ ደሞ የደነገጠበት ህይወት መቼም ስኬታማ አትሆኑም መቼም ደስተኛ አትሆኑም አስቢ ቤተሰብ ጋር ከቤት ስትወጪ ወደ አረብ ሀገር ስትሄጂ ቤተሰብ አሰናብተሽ እናት አባትሽ ቻው ብለው ተለቃቅሳችሁ ተቃቅፋችሁ ትሸኛኙና እዛ እያላችሁ ትጀናጀና ትተዋወቃላችሁ ኤርፖርት ልቀበልሽ ስልሽ እሺ ብለሽ ትመጫለች ቤተሰብ እንኳን የሌለበት ቀለበት እንኳን ሽማግሌ እንኳን ልኮ ያላገባሽ ወንድ የማታውቂው ወንድ የአንድ ሀገር ነው ብለሽ የምን አባቱ አገር ነው ባልሽ ቢሆን እሺ ባልሽ ነው በቤተሰብ ቀለበት አለ ሽማግሌ ተልኮ ምናምን ዘን ብለሽ አወቅሁት ብላችሁ ጥልቅ ቅትሉና በዛ መከራ ተዘፍቃችሁ ሚዲያ ላይ ወጥታችሁ፣ እየዬ የምር በጣም ነው የሚያሳፍረው። ቤተሰብ አይደንግጥብሽ ጥብሽ ቤተሰቦችሽን አታሳፍሪ። አሁን እኮ እሱ ቤተሰቦችሽን ንቆሻል። ምክንያቱም አንቺ ቤተሰቦችሽን ያላከብርሽ እንዴት አንቺ ያከብርሻል? ቢያንስ ሲቀበልሽ ከአንቺ ጋራ ሰይፕራይዝ እንኳን ቢያደርግሽ የቀለበት ፕሮግራም፣ ወይ እህትሽ ወይ ወንድምሽ ከሱ ጋር አብሮ መምጣት ነበረባቸው። ከዛ ቀለበት ካደረገልሽ በኋላ ወደ እናትሽ ቤት ተመልሰሽ ሳምንት አስራ አምስት ቀን ተቀምጠሽ ተይዥና፣ እሱ ጋር እንግዲህ እንትን በይ፣ ወደ እሱ ጋር ሄደሽ ግሉኮዝሽን ውሰጂ። እንደምንድር የሚያስጨንቀው፣ እንደገና ተጎትተሽ ከነ ምናምን ቤተሰብ ቤተሰብን ጥለሽ እሱ ጋር ገብተሽ እንዴት ነው የሚያከብርሽ? ወንድ ልጅ ይረጋግጥሻል። እንዴት ነው የሚያከብርሽ? ለቤተሰብ ክብር ካላችሁ ወንድ ልጅ ያከብራችኋል። ዛሬ ላይ ወንድምሽን ሽንጡ ገትሮ ያለበት ገብቶ ነበረ የሚጨፈጭፈልሽ አየሽ? ቤተሰብ በጣም አዝኖብሻል። ስለዚህ ባካችሁ እህቶች ተጠንቀቁ። በሳራ ረግዝ በቃ አሁን እዚህ ጋር መናገር ፈልጋለሁ። እሱ ምንድነው? ለሸቃሎች ሸቃሎች ኢትዮጵያ ስትጀናጀኑ አንድ ወንድ ልጅ ቀብድ በመጀመሪያ ተቀባይና ተጀናጀኝ። ቀብድ ቀብድ ምንድነው ብላችሁ ካላወቃችሁ በመጀመሪያ ጠይቁ። ይቺ ሴት አሁን አፈቅርሻለሁ ሞትልሻለሁ ብሎ ተቦሌ ድቅ ስትል እግሯ ላይ ተንበርክኮ ቀለበት አደረገላት፣ አገባት። ጥይቱ በቅ እንግዲህ ከአረብ ሀገር፣ ምናምን ማለት ነው። እጁ ስገባ የያዘችውን ብር አድጎ አስጭኖ ትቷትላት የአረብ ሀገር ቅመሞች። ኧረ ተው፣ ልብን እንግዛ። ተው ኧረ ተው፣ ወንድ ልጅ ስታገቢ፣ ተንግዲህ ወዲያ አረብ አገር ሆነሽ እሱ እዛ ማዶ ከሆነ በመጀመሪያ ቀብድ ተቀበይ፣ በቀብድ አግቢ። አሁን ጀምሮ የለም፣ በአሁኑ ጊዜ ፍቅር የለም፣ ድሮ ቀረ፣ በያቶቻችን ቀረ። ተንግዲህ ወዲያ ግን በቀብድ እያስያዝሽ አግቢ። ያለበለዚያ እንደዚች ልጅ ብዙ ልጆች አሉ የተጎዱ። እረ ተው ልብ እንግዛኛ፣ ሴቶች እረ ተው። እንዲያው ምን ይሻለን? ሸቃሌት የኔ ቀብራሪት፣ ቀብራሪት እኮ ነን እኮ፣ ግን ስንናወራቸው ወንዶች እነማን ናቸው እንዴት ናቸው ብለን ማወቅ አለብን። ስለዚህ በቀብዳ ግቢ፣ ስታገቢ በቀብዳ ሲዘሻ ግቢ፣ ያለበለዛ አይታመንም። የዘውንድሮ ወንድ ሰምቶ

ሀገር ወደ ሀገር ስትመለስ መንገድ ላይ አበባ እየነሰነሰ መሬት ላይ ተንበርክኮ የተቀበላት እንዲህ ነበረ። መጨረሻውን ግን ተመልከቱ። አሰላሙ አለይኩም ወረመቱላ ወበረካቱ ውድና የተከበራችሁ ሽታ ትዩብ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላ ስበን ታላ በእያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንንም ሰላም ያደርግልኝ ያልኩኝ። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ዛሬም ላይክ ሼራችሁ አይለይኝ፣ ቤቴንም ሰብስክራይብ አድርጉ ለቤት ያዲስ ሰው ናችሁ። ዛሬ ይዤላችሁ የመጣሁት የአረብ ሀገሯን የተንከራተተቿን ይሄቴን ነው ማለት ነው። ሁላችንም አረብ ሀገር ነው ያለ ነው ይሄ ነገር እንዲያጋጥመን ከስንቴም ስንቴ ተነግሯል። ይሄ ግን ዛሬ የባሰው መቷል ማለት ነው። አስቡት እንግዲህ እናንተን መንገድ ላይ ወይም ደግሞ ከአረብ ሀገር ስትመጡ እንዲ አሸብርቆ መንገድ ላይ ሰው ሰብስቦ አበባ እየነሰነሰ ማሬ፣ ውዴ፣ ፍቅሬ እያለ መንገድ ላይ አበባ ሰቷችሁ ከዛ መሬት ላይ ተንበርክኮ ቀለበት አድርጎላችሁ ይሄን ነገር ያደርግብኛል ብላችሁ አስባችሁ ታውቃላችሁ? እስኪ ንገሩኝ ማለት ነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። እኔ ግን በጣም ነው የገረመኝ። ማንም ይሄንን ነገር አያስባል ብዬ አላስብም። ለምን በተለይ በተለይ አረብ ሀገር ያለን በአረብ በመዳም ቤት ስንት ነገሮችን አይተን ወደ ሀገር ስንመለስ የምናፈቅረው የምንወደው ሰው የራሳችን ያን ነው ባለቤታችን ይሆናል ብለን ያሰብነው ሰው እንዲህ መጥቶ መንገድ ላይ እንዲህ ሰው ሰብስቦ እንደዚህ ሽክ ብሎ ከዛም ደግሞ አበባ እየነሰነሰ አበባ ሰጥቶን ከዛ ደግሞ መሬት ላይ ተንበርክኮ ቀለበት አድርጎልን ይህን ነገር ያደርግብናል ብለን አናስብም። ግን በነገራችን ላይ ውድ እህቶቼ በተለይ በተለይ በተለይ በተለይ እህቶቼ እባካችሁን ራሳችሁን ጠብቁ። ስንት ተነግሯል። ይሄ ግን ዛሬ የባሰ ነው። ሌላ ስቴፕ ነው ያመጡት ወንዶች እና በነገራችን ላይ ሁሉም ወንዶች መጥፎ ናቸው ማለት አይደለም፣ ግን አንዳንድ አረመኔዎች ወሮ በላዎች አሉ። በጣም የሚያስጠሉ የሚያደርጉት ድርጊት በቃ ወላ ሰይጣን ራሱ የሚሰቀጥጠው ይመስለኛል። በዚህ ሁኔታቸው መጨረሻ ላይ እህታችን ያደረጋትን ተመልከቱ። መጀመሪያ እንዲህ ነበር የተቀበላት፣ እንዲህ ነገር እንዲህ ነበር ያደረገላት። መጨረሻዋን ግን ያዘችዋን ገንዘብ ከአረብ ሀገር ስንት ፈተናዎችን አይታ ስንት ስቃዮችን አይታ ይዛ የገባችውን ብር ጨርሶ፣ ከዛ ደግሞ ባህዷ የራሱን ልጅ አሸክሟት መጨረሻ ላይ መንገድ ላይ አውጥቶ ጥሏት እያለቀሰች ነው ማለት ነው። አስቡት፣ ወንድ ልጅ እንዴት ነው በልጁ ንት የሚለው በልጁ የሚጨክነው? ምን አይነት ጨካኝ ምን አይነት ወሮ በላ ቢሆን ነው? አስቡት። እንግዲህ ሴቶችዬ ሰምታችኋል። ሀባይብ የተሳተ ግንዛቤ ያለው እሱም ሱረት ኑር ቁጥር 26 ወጠይባት ሊጠይቢን ወጠይቡን ሊጠይባት፣ ጥሩዎቹ ሴቶች ለጥሩዎቹ ወንዶች የተገቡ ናቸው፣ ጥሩዎቹ ወንዶችም ለጥሩዎቹ ሴቶች የተገቡ ናቸው የሚለውን አያ በተሳተ አራር የተረዱት ጥሩ የሆነ ወንድ ጥሩ የሆነ ሴት ብቻ ነው የሚያገባው፣ ጥሩ የሆነች ሴት ጥሩ የሆነ ወንድ ብቻ ነው የምታገባው ብለው ይረዳሉ። ይህ ስተት ነው ስተት ነው። ይህ ምን እያልክ ትልኝ ይሆናል። የነቢላህ ሉጥ ዓለይሂ ሰላም ባለቤታቸው ካፊር ናት፣ እነሱ ነብይ ናቸው። የነቢላህ ኑህ ዓለይሂ ሰላም ባለቤታቸው ካፊር ናት፣ እነሱ ግን ነብይ ናቸው። አስያ ምናልባት ስሙን ካሳሳትኩኝ እረሙኝ። አስያ የፍራዑን ሚስት አንረብኩም ላዓላ ያለው ሙጅሪም ባለቤቱ ግን ደግ ያለ ባሪያ ናት አላ ስብን ተላ ተሞታ በፊት ዶአርጋ ዶዋን ተቀብላ ጀነት ውስጥ ቤት ተገምቶ የሚጠብቃት ደግ ያለ ባሪያ ናት። ይብ ታዲይህ እንዴት ነው አንተ አንቺ ጥሩ ከሆንች፣ ወላሂ ልዚም አላህ ጥሩ አይጥላችሁ። ጥሩነት ማለት ግን ጥሩን ነገር ብቻ ማግኘት ሳይሆን በመጥፎ ነገር ላይ መታገስ ጥሩነት ነው። ለምሳሌ ሚስት መጥፎ ትሆናለች። መጀመሪያ አመራረጥ እንትን ሊሆን ይችል፣ ግን እንደምንረካት ላታገኛት ይቻለ ዳር ውስጥ ምክንያቱም ሁላችንም ኛሰታለን ሁላችንም ማለት ነው ሙቀስር ነገር ግን በዛ መጥፎ ላይ ታግሰህ አንተ ማለፍ አለብህ፣ ያንን መታገስ አለብህ። ያንን የምታረገው ደግሞ አንተ ጥሩ ስትሆን መጀመር አላህን ስፈራ ብቻ ነው። ከዛ በኋላ አላህ ስብሓነው ተዓላ ታግሰህ አንድ ቀን ልቦናይ ሰትና ትመለሳለች። ከዛ በሶብርህም በዳዕዋም በሚስትነትም ያኔ እሷ ሚስት ብዙ ነገር አይቧን ሰትረ ስላያስካት ብዙ አጅር አለ ማለት ነው። ብዙ አጅር አለ። አንቺም እንደዛው ባልሽ አንቺ እንደጠበቅሽው ላይሆን ይችላል። በብዙ ነገር ሊበድል ይችላል። ግን ታግሰሽ አንቺ ዱዓ ስታራጊ አላህን ስብሓነሁ ወተዓላ ስትለምኝ ሁሉ ነገር ሰትረሽ ያኔ ለአላህ ብለሽ ሁሉ ነገር ችለሽ ስትኖሪ አንድ ቀን አላህ ልቦና ይስጠውና ይመለሳል። ያኔ ለካ ሚስቴን በድያታለሁ ብሎ ይመለሳል፣ ይጸጸታል። ያኔ የሶብርሽበት አጅራለሽ አለሽ ዳዓዋ ያረግሽበት አጅራለሽ፣ በቤባለሽን አይብ ደሞ ሰትረሽ በመኖርሽ ትልቅ አጅራለሽ ማለት ነው፣ እንጂ እኔ ደግ ስለሆንኩኝ ሐፊዝ አልቁርአን ነው ማገባው፣ ወይንም ሙሐዲስ ነው ማገባው፣ ወይንም ኡስታዝ ነው እንበል። ኡስታዝ የምትለውስም በአሁኑ ሰዓት ብዙ ሰው ላይ ተለጥፋለች ይሄ

ሙሐዲስ ሆነው ሀዲስ ተናጋሪ ኡስታዝ ሆነ። ስታዝ ማለት ዳዕዋ የሚያደርግ ሰዎችን የሚመክር ማለት ነው። ስታዝ ሲባል የተለየ ነገር ሰው ያደርጋል፣ ግን ሰዎችን ገሳጭ ሆኖ እሱ ግን የማይሰራበት ሊሆን ይችላል። ሰዎቹን የሚመክር ግን እሱ የማይተገብረው ማለት ያ ሊሆን ይችላል። ስለዚህ አላህን ስንለምን ሰፋ ያለ ነገር መለመን፣ በዛ ላይ ደግሞ እንደው መጥፎ ባል እንኳ ብናገባ፣ መጥፎ ሚስት ብናገባ እንደው ያ ረብ እያሉ ማማረ ሳይሆን አላህ በሰጠን ነገር ላይ ወደን መቀበልና መታገስ ማለት ነው። ጥሩነት ማለት መጥፎን ነገር ታግሶ ማለፍ ነው።